የሀገራትን ሁለንተናዊ እድገት ለማፋጠንና የዜጎችን ኢኮኖሚያዊ ማህበራዊና ፖለቲካዊ እድገት ለማሟላት መንግስት የራሱ ገቢ ሊኖረው ይገባል። የተለያዩ የመሰረተ ልማቶችን ለማከናወን በገቢ ምንጭነት ከሚጠቀምባቸው መካከል አንዱ ግብር ነው። ግብር የአንድን ሀገር መንግስት ከህዝቡ ገንዘብ በመሰብሰብ ለሀገሪቱ ወጪ የሚያውልበት ሂደት ነው። የመሰረተ ልማት የፖሊሲና የልማት ፕሮጀክቶችን ለመደገፍ ዜጎች ግብርን ሲከፍሉ ለማህበረሰቡ ኢኮኖሚያዊ እድገት ቅድሚያ እየሰጡ መሆኑ ይታመናል። ግብር የመንግስት የበጀት ጥንካሬና የልማት እቅዶችን ለማስፈጸም ዋነኛ መሳሪያ ነው። ግብር ሉዓላዊነትን ማረጋገጫ መንገድ ነው። ሀገራዊ ልማትን አሳድጎ ጥንካሬን በመልካም ቁመና ላይ በማኖርም ለሀገራዊ ሉዓላዊነት በሌላ መልኩ ዘብ ሆኖ ይቆማል። ሀገራት መከበራቸው በሌሎችም ፊት በተደማጭነት መቆማቸው ከጥንካሬያቸው ጋር እንደመተሳሰሩ ግብር የሀገር ክብር መሰረት ነው። ያደጉት ሀገራት አሁን ላሉበት ቁመና መብቃታቸው የኋላ ታሪክ ሲዳሰስ ዜጎቻቸው ላይ የሰሩት የአመለካከት ለውጥ መሆኑ ይጠቀሳል። ከፍ ያለ የግብር ተገዥነት ስርዓትን በመዘርጋት በግብር ከፋዩና በግብር ሰብሳቢ መካከል ያለውን ጠንካራ እምነት ፈጥሯል። በዚህም በግብር ተገዥነት የታወቁ ሀገሮች ኢስቶኒያ፣ ዴንማርክ ስዊዘርላንድ እና ኒውዚላንድ ይጠቀሳሉ። እነዚህ ሀገራት የግብር ተገዥነት ስርዓትን በመጠቀም በዓለም ላይ ከፍተኛ የታክስ ተወዳዳሪ ለመሆን በቅተዋል። ኢትዮጵያ የግብር ስርዓቱ ላይ ለውጥ በማድረግ ለኢኮኖሚ እድገት እገዛ ሊያደርግ በሚያስችል መልኩና የግብር ማስከፈያ ምጣኔውን ከወቅታዊ የኢኮኖሚ ሁኔታ ጋር በማጣጣም ማስተካከያ በማድረግ በ2017 በፌዴራል የገቢ ግብር አዋጅ ማሻሻያ አድርጋ እየሰራች ትገኛለች። የውጭ እርዳታዎች ከሀገራዊ ልማት ጋር ያላቸው ቁርኝት ጥያቄ የሚያስነሳ ነው። የካቲት 26 2017 ዓ ም የወጣው ዘኢኮኖሚስት ዘገባ የውጭ እርዳታ ሀገራትን ከማሳደግ ይልቅ እድገታቸውን ማቀጨጩን ይገልጻል። የአዲስ አበባ ገቢዎች ቢሮ በከተማዋ ለሚገኙ ግብር ከፋዮች የግብር ጠቀሜታንና ፋይዳን በተመለከተ በገቢ ራስን ችሎ የመቆምን ማህበረሰባዊ የአመለካከት ለውጥን የሚያመጡ ስራዎች ላይ ትኩረት አድርጎ እየሰራ ቆይተዋል። በዚህም ከጊዜ ወደ ጊዜ በከተማዋ የሚገኙ የግብር ከፋዮች እድገት እየጨመረ መምጣቱ መረጃዎች ያሳያሉ። ግብር ከፋዮቹ በታማኝነት ግብራቸውን በመክፈል የዜግነት ግዴታቸውን ከመወጣት ባሻገር በከተማዋ ሁለንተናዊ እድገትና ትላልቅ መሠረተ ልማቶች እንዲሁም ሰው ተኮር ፕሮጀክቶች ላይ የራሳቸውን አስተዋጽኦ እያደረጉ ይገኛሉ። የተሻሉ ከፍ ያሉ በአከፋፈላቸውም የተሻለ የህግ ተገዥነታቸውን በጣም የዳበረ ያደገ ግብር ከፋዮች እንዲበዙ እንዲ በዙ በራስ ፈቃደኝነት ግብርን የመክፈል ባህል እንዲዳብር የማድረግ ስራ ላይ ነው ትኩረት ማድረግ ያለብን እና ህገ ወጥን መከላከል። ህገ ወጥን ተከላክለን ለህጋዊ ግብር ከፋዮች ደግሞ ከለላይ መሆን ስራዎችን መስራት አለብን። የአገልግሎት አሰጣታችንን የተሳለጠ የተቀላጠፈ ለዜጎች ምቹ የሚሆንበት ሁኔታዎችን የበለጠ ማሳለጥ ማጠናከር ያስፈልገናል። ሌላው በተጨማሪ ደግሞ ቴክኖሎጂን ማልማት ቴክኖሎጂን የማልማት ስራ ላይ ትኩረት አድርገን መስራት አለብን። የተለያዩ አሰራሮችን ለግብር ከፋዩና ለግብር አሰባሰቡ ቀልጣፋነት የሚመቸውን አሰራሮች ከዚህ ቀደም የሰራ ነው፣ በዚህን አመት የሰራ ናቸውን የበለጠ ደግሞ አዳብረን ማሳደግና የበለጠ ወደ ተግባር መቀየር የሚጠበቅብን ይሆናል ብዬ ነው የማስበው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዓመታዊ የታማኝ ግብር ከፋዮች የእውቅናና የሽልማት ፕሮግራም ጥቅምት 6 2018 ዓ ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ግብር ለሀገር ክብር በሚል መሪ ሀሳብ የታማኝ ግብር ከፋዮች የእውቅናና የሽልማት መርሃ ግብር አካሂዷል። በሽልማት መርሃ ግብሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የአዲስ አበባ ከተማ ከንቲባ አዳነች አበቤ፣ የገቢዎች ሚኒስቴር አይን ዓለም ንጉሴ፣ የጉምሩ ኮሚሽነር ደበሌ ቀበታና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በፕላቲኒየም ደረጃ 65 በወርቅ 124 በብር ደግሞ 198 እንዲሁም ከገቢዎች ቢሮ ጋር በግብር አሰባሰቡ በጋራ የሚሰሩ አራት ተቋማት በልዩ ደረጃ በአጠቃላይ 387 ግብር ከፋዮች ተሸላሚ ሆነዋል። ለከተማችን ልማት ሁለንተናዊ ለውጥና ብልጽግና አጋዥ ለሆናችሁ ግብር ከፋዮችና በተለያዩ አግባብ ለግብር አሰባሰብ ስራችን አጋዥ የነበራችሁ አካላት እውቅናና አክብሮትን ለመስጠት የዘጋጀ ነው። ይህም የዛሬ ታዳሚዎችን ከማመስገን ባለፈ የተቀሩት ግብር ከፋዮች ላይ ግብርን በአግባቡና በታማኝነት ለመክፈል ተነሳሽነትና የቤት የጋራ ቤታችን በሆነችው ከተማችን ላይ የልማት አሻራን ለማሳረፍ የሚያስችል የውስጥ ፍላጎትና እልህ እንዲፈጠር ለማድረግ ጭምር ነው። የከተማችን የገቢ እድገት እምርታዊ ለውጥ እያሳየ ስለመሆኑ በዋናነት ባለፉት የለውጥ ዓመታት የተመዘገበውን የእድገት ማየት በቂ ነው። በ2010 መጨረሻ 33 ቢሊዮን ብር የነበረው የገቢ አሰባሰብ በ2017 በጀት ዓመት 233 ቢሊዮን ብር ደርሷል። ይህ እድገት በተለይ ባጠናቀቅ ነው የ2017 የበጀት ዓመት ከ2016 ጋር ሲነጻጸር በ87 ቢሊዮን ብር ወይም በ59.6 በመቶ እድገት የተመዘገበ ሲሆን ይህም ባለፉት ስድስት ዓመታት ከነበረው አማካኝ የገቢ እድገት ጋር ሲነጻጸር ከፍተኛ ምርታዊ እድገት መሆኑን ያሳያል። የዚህ ገቢ እድገት የኢኮኖሚያችንን መነቃቃትና ለውጥ በግልጽ የሚያሳይ ነው። በከተማችን ጤናማ የገቢ አሰባሰብና የታክስ አስተዳደር ስርዓትን በተሻለ መልኩ በመተግበራችን የከፈላችሁትን ግብር መልሰን ለከተማችሁ መገንባትና መዘመን ማዋላችንን ለማረጋገጥ አብረን የቆጠርናችሁ እየቆጠርናቸው ያሉ የስኬት ሪቫኖች ማሳያዎች ናቸው። ዓለም አቀፍ መዳረሻዎቻችንም መዳረሻ መሆናችንም ጨምሯል። ወሳኝ የሆኑ ምክክሮች የሚከናወኑባቸውን ዓለም አቀፍ መድረኮችን ማዘጋጀት እና እንዲሁም ደግሞ በዛው ልክ ክብራችንን ከፍ የሚያደርጉ ሁኔታዎች ከጊዜ ወደ ጊዜ እያደጉ መጥተዋል። ይህ ውጤት መልሶ የሚከፍላችሁ ቢዝነሳችሁን የሚያሳድግ ለእናንተው ጥቅም ግብዓት የሚሆን መሆኑ ለሁላችንም ግልጽ ነው። ከዚህም ባሻገር ግብር የፍታዊነት ማስፈኛ መሳሪያ ነውና በየዓመቱ ከ14 ቢሊዮን ብር በላይ ድጎማ በማድረግ ዝቅተኛ ገቢ ያላቸውን የኅብረተሰብ ክፍሎች ለመደገፍና ለመደጎም የምናደርገው ስራ ወደ አንድ ሚሊየን የሚጠጉ ተማሪዎችን በቀን ሁለቴ በመመገብ የተለያዩ ስራዎችን የምንሰራው ከእናንተው በምንሰበስበው የግብር ቱሩፋት በመሆኑ ልትኮሩበት ደስ ልትሰኙበትም ይገባል። እውቅናና ሽልማቱ የበለጠ የሚያበረታታና የቀጣይ የስራ ተነሳሽነታቸውን የሚጨምር መሆኑን ተሸላሚዎቹ ገልጸዋል። ማበረታቻ ነው። አፕሪሼት የምናደርገው ነገር ነው እና ደግሞ እንደዚህ ህጋዊ ሆነ ለመስራት ሞር አፕሪሼት የሚያደርገ ኮንሲደንስ ነው ብዬ አምናለሁ። ግብርን መክፈል በመጀመሪያ የሀገር ግዴታችን ነው። ለምንኖርበት አንድ ሀገር የመክፈል ግዴታችን ነው። የሁላ መሰረተ ልማት የምናየው እኛ ግብር በምን ከፍለው? ለውጦች ነው እየመጣ ያለው። መንግስት የሚያገኘው የሁላ የሀገር ውስጥ ገቢ ሰብስቦ ነው። የሁላ ለውጦች፣ ማብራቶች፣ መንገዶች እየተሰራ ያሉት ለዛ የግብር የመክፈል ትልቅ ወሳኝ የሆነ ግዴታችን ነው ብዬ አምናለሁ። የሲልቨር ተሸላሚ በመሆኔ በጣም ደስተኛ ነኝ። ወጣትም እንደመሆኔ መሰረት በሚቀጥለው አመት የፕላቲኒየም ተሸላሚ ለመሆን ጠንክሬ በርትቼ እንደምሰራ ቃል እገባለሁ። ዛሬ በመገኘቴና ይህን ብር በማግኘቴ በጣም ደስ ብሎኛል። ትልቅ የበለጠ ጠንክሬ እንድሰራ የበለጠ አቅም ኖሮኝ እንድሰራ ያደረገኝ ዛሬ በጣም ትልቅ ነገር ፈጥሮብኛል። በፕላቲንየም ደረጃ ስንሸለም ለአራተኛ ጊዜ ነው። የበለጠ ኢንሼት እያደረገን አሁንም ከዚህ የበለጠ ልዩ ተሸላሚ ለመሆን ቅድይዘን እየሰየድ ነው ማለት ነው። እጅግ በጣም ደስታ ነው የሚሰማው። እኛ ብቻ ሳይሆን እንደ ዮና መላ የድርጅታችን ሰራተኛ ከሰራተኛ ደመወዛቸው ከፍተኛ የሆነ ግብር ይከፍላሉ። ድርጅታችን እንደዛው ከፍተኛ የሆነ ግብር ይከፍላል። ለዚህ ደግሞ የምናያቸው በከተማው ላይ የምናየው መሰረተ ልማት በሙሉ በግብር ከፋዮች የሚሰራ ነውና ክብር ነው የሚሰማን። ግብር መክፈል ደግሞ ኩራት ነው፣ ግዴታ አይደለም፣ ክብር ነው እና ደስተኞች ነው እኛ የምንከፍለው ግብር ከተማችን ላይ በዚህ ከለውጡ በኋላ በጣም ለውጥ በጣም እያየን ልጆቻችንም እየተደሰቱ እኛም እየተደሰትን ማታም ጠዋትም ቤተሰቦቻችን እያዝናናን ሌላ ጊዜ የምንዝናናበት ነገር አልነበረም። በጣም ደስ ብሎናል። የምናየው የሌላ ከተማ የምንቀናበትን ነገር በሀገራችን በማየታችን በቁርጠኛ አቋም እንሰራለን። አሁን ይሄ የነሐስ ተሸላሚ ነኝ። በሚቀጥለው ዓመት የወርቅ ተሸላሚ ለመሆን ከሚገባው ፕላቲንየም ተሸላሚ ለመሆን ቁርጠኛ አቋም ይዣለሁ። በዋናነት እንግዲህ እውቅናን ማድረግ ታማኝ ግብር ከፋዮችን የማበረታታት፣ ሌሎች ግብር ከፋዮች ደግሞ ወደዚህ ስርዓት እንዲመጡና ግብራቸውን በታማኝነት ለአገሬ ብለው እንዲከፍሉ የሚያበረታታበት ሁኔታ የሚያስተምርም ጭምር ነው ብዬ ነው የምወስደው። ምክንያቱም ግብር መክፈል ለሀገር ጥቅም እንደሆነ በተደጋጋሚ የምንገልጽላቸው ነው። ታማኝ ግብር ከፋዮቻችን ደግሞ በመክፈላቸው እውቅና፣ ሽልማትና ክብር ይገባቸዋል ብለን ነው ይሄንን ፕሮግራም ያዘጋጀ ነው። ሌሎች ግብር ከፋዮቻችን ከነዚህ ግብር ከፋዮች ተምረው የተሻለ ግብር መክፈል ለሀገርም ጠቀሜታ አለው፣ ለግብር ከፋዩም ጠቀሜታ አለው። ሁለንተናዊ ብልጽግና የተሻለች ሀገር የተሻለች ከተማ ውስጥ እንድንኖርም ለዜጎች ምቹ የሆነች ከተማን ያደገች ሀገር ውስጥ እንድንኖርም ያደርጋል። በተጨማሪ ደግሞ በከፈልነው ግብር አገር ስትበለጽግ ከተማ ሲለማ የተሻለ የኢኮኖሚ ንቅን እንቅስቃሴዎችም የሚኖርበት ሁኔታ ስለሆነ ለእነዚህ ሁሉ የሚጠቅም ስለሆነ ነው እንግዲህ እነዚህ ግብር ከፋዮች የተሸለሙት። ቀጣይ እንግዲህ የተሻለ ነገር እንጠብቃለን። በዚህን ዓመት እንግዲህ 2018ን እንሰበስባለን ብለን ካቀድነው 350 ቢሊየን ከዚህ የበለጠ ግብር ከፋዮቻችንም ይከፍላሉ፣ ከተማችንም ታድጋለች። ሀገራዊ የአመለካከት ለውጥ አሁን ካለው ግብር ከፋይ ባሻገር በመጪው ሀገር ተረካቢ ትውልድም ላይ የግንዛቤ እርሾ ማኖርን ይጠይቃል። ታዲያ የመጪውን ትውልድ ሞራላዊ ስብዕና የመቅረጽ ኃላፊነት የሚወድቅባቸው ትምህርት ቤቶች ዋነኛ ምሰሶዎች ናቸው። በዚህ ዓመታዊ የታማኝ ግብር ከፋዮች እውቅናና ሽልማት ፕሮግራም ላይ ከአዲስ አበባ ገቢዎች ቢሮ ጋር በመተባበር የግብር ግንዛቤ በሰፊው እየሰሩ በመሆኑ ተማሪዎችና መምህራንም በልዩ ደረጃ ተሸላሚዎች ሆነዋል። የተሸለምኩት የምስክር ወረቀትና ታብሌት በጣም ደስ ብሎኛል። ይሄ የስኬት መጀመሪያ ብዬ ያስባለው እና በጣም ደስ ብሎኛል እና ለአዲስ አበባ ገቢ ግብሮችም በጣም አመሰግናለሁ። በተለይ ደግሞ ለታክስ ክበብ ላይ እንደዚህ እንድሳተፍ ላደረገኝ ለመምህሩ ብሸት ምስጋና ይናቀርባለሁ። በእኛ ጋር አብዛኞቹ ሙሉም ባንለም አብዛኞቹ ተማሪዎች ስለ ታክስ ምንነትና ግንዛቤ በደንብ ገልጸዋል። ማለትም በደንብ እኛ በምንጠይቃቸው ጊዜ ካስረዳናቸው በኋላ በምንጠይቃቸው ጊዜ ስለ ግብር ምንነት ግብር ለሀገሪቷ እንዳደረጉ ምናምን ገልጸዋል ማለት ነው። የተሻለ ቢሆን ብለው አብዛኛው ያለው መጉላላት እንትን ላይ ያለው ስፔሻሊ ገቢዎች ቢሮ ላይ በየጊዜው የሚቀያየረው ሲስተም ነው እና እሱን ትንሽ ነው እንጂ ሌላው አሪፍ ነው። በየጊዜው የሚቀያየረው ሲስተሞች አፕዴት የሚደረገው ቀን ወይ ቀድሞ መናገር አለበት ወይም ደግሞ እዛ ከሄድሽ በኋላ ከዚህ ጊዜ በኋላ ተብሎ አፕዴት የምንደረግበት አይነት ወይ ቢፈጠር፣ እዛ ነው ሞር መጉላላት ያለው። ግብር መክፈል ጠቀሜታው ለብዙ ነገር አለው። አንድም ራስ ማሳደግ ነው፣ ሁለተኛ በእኔ በኩል ያሉትን በድርጅቱ ስራ በኩል ያሉትን ብዙ ሰው እድል ይፈጥራል፣ የሰራተኛ እድል ይፈጥራል። እንደ ሀገር፣ የሚታየው ዛሬ ይቺ የከተማችን አዲስ አበባ ዛሬ እንደዚህ ውብ ሆና ደምቃ የምትታየው ታርጌቱ የኛው ነው። ምንጩ ሰው በከፈለው ነው እና ያ ማለት ቀላል ነገር አይደለም። የበለጠ ብዙ ነገር መሰራት ይችላል። ግብር እንዲከፍል ማለት ግብር ብንከፍል፣ እኛ ብንከፍልም ለራሳችን ነው መልሶ የሚኖር፣ ለልጆቻችን ለትውልድ ነው የሚለው። አሁን በምናይበት ጊዜ የተለያዩ ከአንድ ሚሊዮን ህዝብ ህጻናት በላይ በምገባ ተካተዋል። የተለያዩ ትምህርት ቤቶች፣ የጤና ተቋማት ተመስርተዋል። ስለዛ ከህዝቡ ቢሰበሰብም ለራሱ ለህዝቡ ስለሚውል ግብር መክፈል አለብን ብዬ ግብር በምንሳተፍ ጊዜ ወደፊት ታማኝ ግብር ከፋይ እንድንሆን ያደርገናል። ስለ ግብር ምንነት እናውቃለን። ታክስ መጭበርበርና ታክስ ማሰወር ለእኛ ምን ጉዳት እንዳለው እንረዳለን። ስለዛ ታማኝ ግብር ከፋዮችን ትውልዶችን ለማፍራት ይጠቅመናል ብዬ አስባለሁ። አሁን አፕሪሽየት እንደተደረግ ነው፣ ሽልማት እውቅና እንደተሰጠ፣ ሞር ደግሞ ታች ወርደው ያሉትን ነገር ላይክ በደንብ ቢያስተምሩ ጠቅሙ፣ ደግሞ ያን ያህል ሼር ቢያደርጉ አሁን ቪዚብል ያለው ለጥች እንደሚታይ ውስጥ ለውስጥ ደግሞ ብዙ የሚያስፈልግ ነገር አለና እሱ ላይ በደንብ ቢሰራና ህዝቡ አምኖበት ሞር እዛ ላይ ቢሰራ ያው ህዝቡ ተጠቃሚ ይሆናል፣ መንግስትም በዛው ልክ ብዬ አምናለሁ። ግብር ቅድም እንደተባለው ዊች ኢዝ ማንኛውም አይነት ኢንፍራስትራክቸር የሚሰራው ከህዝቡ ነው። ህዝብ ደግሞ ሀገር ነው። ያው እሺ ኢንዲቪጁዋል በሰራው ልክ ከዛ ምን እንደ ምን ልበለሽ የሰራሽውን ፐርሰንት ግዴታ ለመንግስት ወይም ደግሞ ለሀገርሽ ማስገባት፣ ተመልሶ ደግሞ አንቺ የሚጠቅምሽን ነገር ለመገንባት የሚጠቅም ነገር ነው ብዬ ነው የማስበው። እና ግዴታ ነው አንቺ ግዴታሽን መጠየቅ ካለብሽ፣ አንቺ ደግሞ ከአንቺ የሚጠበቅን ነገር ማሟላት ያለብሽ ነገር ያው እሱ ነው ብዬ ነው ማምነው። የአንቺን ትርፍ ለአንቺ ለሀገር የሚገባውን ደግሞ ግብር ለሀገር ማስገባት እንደ አይምሮ ላይ ነው መስራት ያለብሽ። በቃ ተቀብለሽው ግብር ግዴታሽ ነው የሚለውን ነው ዋናው ልብሽ ውስጥ ማድረግ ያለብሽ እሱ አመለካከት ነው። መጀመሪያ ሰው ማይንድ ሰው ላይ ማይንድ መኖር ያለበት ሰው ላይ ሊኖር የሚገባው የመጀመሪያው አመለካከቱ ግብር ለሀገር መሆኑ መረዳቱ ነው። ንግድ ስሰሪ አንደኛ አገልግሎትም ነው፣ ሰውን ሰርቪስ ማድረግ ነው። ህዝቡን እንደምታገለግልና አገርንም ደግሞ እንደምታገለግ መረዳት ነው እና አዜን ዶፍ ዘዴ መኒው ሳይሆን በቃ በዘመንሽ አገልግለሽ ማለፍ ነው ያለብሽ። ይሄ ሽልማት በጣም በማነሳሳትና የበለጠ እንድንሰራ ሀገራችንን የምናየውን ነገር በሀገራችን በከተማችን ያለውን ጥሩ ነገር የበለጠ ተስፋፍቶ እንዲሰራ የጀርባ አጥንት ሆነን ለመስራት ቁርጠኛ አቋም ይዣለሁ። ድርጅታችን ለረዥም ዓመታት የቆየ ድርጅት እንደመሆኑ ሰላሳ ሃያ የሚሆኑ ሰራተኞች አለን። ብዙ ሰራተኞች ቋሚም ምንድን ነው ቴምፖራሪም አለው። ቃዋሚ ያልሆኑ ሰራተኞች ፐርፒትሬት ስለሚሰሩ እስከ 150 ድረስ ይሄዳሉ። ቃዋሚ ደግሞ 30 ማሉ 35 ሴትና ወንድ አሉ። ግብር በመክፈላችን በጣም ደስተኞች ነን፣ እኛ ብቻ ሳንሆን ሰራተኞቻችን በሙሉ ምክንያቱም በመክፈላችን የሚሰሩትን ስራዎች እያየን ልባችን እየረካ ነው ያለው። ምክንያቱም ሀገራችን ነው የምንከፍለው፣ ለሀገር ነው። በመክፈላችን ግብር ከፋዮች በመሆናችን ልበሙሉነት ነው የሚሰማው የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤም ከግብር በተሰበሰበው ገቢ የከተማዋን ውበትና ምቹ ተቋምን ለመገንባት የዋለ መሆኑን በመድረኩ ገልጸዋል። የሕዝቡን ኢኮኖሚያዊና ማህበራዊ ተጠቃሚነት እያረጋገጡ ያሉና አዲስ አበባን እንደ ስሟ አበባ ያደረጉ የኮሪደርና የወንዝ ልማት ዳርቻ ልማቶችን ጨምሮ የተሰሩ የልማት ስራዎች በጥቅሉ ከምን ገቢ ከመቶ 171 እጁን ለዘላቂ ልማትና ደህነትን ለመቀነስ ለሚውሉ መርሃ ግብሮች ማዋላችንን ያሳያሉ። በዚህም ስራችን በርካታ የስራ እድሎች ተፈጥረዋል። ኢኮኖሚያችን ተነቃክቷል። የከተማችን መልክ እንዳዲስ አዲስ ፈክቷል። ከተማችን ጸርታለች። ተቋሞቻችን ከምቹነት ባሻገር እየዘመኑ ነው። በቀጣይም ከዚህ የበለጠ የተሸለሙት እየተነቃቁ ግብር መክፈል ምን ያህል ለሀገር ጠቀሜታ እንዳለ ግብር ከፋዩም እራሱ ደግሞ ምን ያህል እውቅናና ክብር እንደሚገባው ዛሬ ክብርት ከንቲባችንም ካስቀመጡት ካስተላለፉት መልእክታቸው አንዱ ለክብር ከፋዮቻችን ክብር እውቅና መስጠት እንዳለብን ልዩ ፕሪቪሌጅም ማግኘት እንዳለባቸውም ጭምር የተቀመጠበት ሁኔታ ስላለ አንዱ ጥቅም ይሄ ነው። ሁለተኛ ደግሞ እኔ ግብር በመክፈሌ አገሬ ለምታለች፣ ዜጎች ይጠቀማሉ እኔ በከፈልኩት ግብር የሚል እንዲረዱትና ጥቅሙንም እንዲገነዘቡት ያደርጋል። በጣም በፈቃደኝነት ጊዜን በአግባቡ በመጠቀም መክፈል የማይቀረውን ነገር ወደኋላ ከተማው የሚፈልጉ በሰዓት ነው። ገንዘብ የሚፈለገው ለልማት መዋል ያለበት ገንዘብ በጊዜ መግባት ስላለበት መክፈሉ ላይቀር ደግሞ ጊዜዎችን በአግባቡ መጠቀም እንዳለበት ከከፈለም ደግሞ የሚጠበቅበትን ኃላፊነት በተገቢ ሁኔታ መወጣት አለበት። ግብርን በታማኝነት መክፈል የህሊና እርካታ ከመስጠቱም በላይ በከተማችን የተመዘገቡ አስደናቂ የልማት ስኬቶች ላይ የግብር ከፋዩ ጉልህ አስተዋጽኦ ውጤት ያረፈበት ነው። ለታማኝ ግብር ከፋዩ የእውቅናና ሽልማት መስጠት በቀጣይ ኢትዮጵያ እያስመዘገበች ለምትገኘው የልማት ስኬት ለማስቀጠል ትልቅ ሚና አለው። ግብርን በታማኝነትና በወቅቱ ለመክፈልም ትልቅ ማበረታቻ ነው።